ቅድሚያ እድሉን የሚያገኙ ይሆናል። ይህንን ብስራት በዚህ አጋጣሚ እንኳን ደስ ያላችሁ ብዬ ማበሰር ፈልጋለሁ። አዲስ አበባ ነዋሪዎች፣ በተለይም የመንግስት ሰራተኞች እንኳን ደስ ያላችሁ ማለት ፈልጋለሁ። አመሰግናለሁ። ብልጽግና ይዋሻል፣ ሲቀጥፍም አይኑን በጨው አጥቦ ነው የሚለው ጉዳይ አሁን አገራዊ እውነት የሆነ ይመስላል። ማንም ሰው ብልጽግና እንኳን ደስ አላችሁ ካለም አንዳችሁ እሸት ወይም የማይሳካ ነገር ይፋ አድርጓል ማለት ነው የሚለውም ብሔራዊ ስምምነት የተደረሰበት ይመስላል። አገዛዙና ባለሟሎቹ ሲዋሹ በሬ ወልዶ አሳደገ በማለት ብቻ አያበቁም። የማይሆን ነገር በመናገርም ቅጥፍ ያደርጋሉ። ለዚህ የቅርብ ጊዜ ምሳሌ የሚሆነን ባሳለፍነው ሳምንት የተሰጠው መግለጫ ነው ነው የህክምና ባለሙያዎች ጥቅማችን ጥያቄያችን ይመለስ ብለው የሥራ ማቆም አድማ ሲያደርጉ ብልጽግናዎች የመንግሥት ሠራተኞችና መምህራን ይህንኑ ፈለክ እንዳይከተሉ በመስጋት የውሸት መግለጫና የማይሳካ ተስፋ ይዘው ቀረቡ መግለጫውን ይዘው እንዲቀርቡም አዳነች አቤቤ ቅድስት ወልደ ጊዮርጊስ የተባሉትን የካቢኔ አባላቸውን አብይ ደግሞ የንግድ ባንክ ፕሬዚዳንት አቤ ሳኖን አሰማሩ በእርግጥ አቶ አቤ ዋሽተዋል ማለት ሊያስቸግር ይችላል እሳቸው እንደ አንድ የፋይናንስ ተቋም የሚያዋጣቸውን አማራጭ አብራርተዋል። አሳምረው የዋሹትና የማይሆን ነገር የተናገሩት ግን በጋራ ሲሆን ዋናዋ ወይዘሮ ቅድስት ናቸው። አስር ሺ ብር ወርሃዊ ደመወዝ የማያገኝን የመንግሥት ሠራተኛ አርባ ሺ ብር የሚደርሱ ወርሃዊ ወጪ እንዲያወጣ የሚያደርገውን አሰራር እንደ ትልቅ ስጦታ አቅርበውለታል። አዎ ብልጽግና ባሳለፍኑ ሳምንት ይፋ ያደረገው ከንግድ ባንክ ጋር ውል ፈጽሜ የመንግሥት ሠራተኞችን የቤት ባለቤት ላደርጋቸው ነው ያለው ንግግር ቢያንስ በመቶ ሺህ ብር የሚቆጠር ደሞዝ ላለው መንግሥት ሠራተኛ ካልሆነ በቀር ለማንም የማይሆን ነው። እንዴት የሚለውን በዝርዝር እንመለከተዋለን። በዚህ ዝግጅት ብልጽግና እንዴት ባለ ሁኔታ በመንግሥት ሠራተኛው ሞራል ላይ እንደቀለደም ቁጥራዊ መረጃዎችን አስቀምጠን ውሸቱንና የማይጨበጠውን ተስፋ በዝርዝር እናቀርበዋለን። ነገሩ ከፍርሃት የመጣ መንግስት ሰራተኛም እንደ ሐኪም አድማ እንዳይመታ ከመስጋት የመነጨ ቢሆንም የመንግስት ሠራተኛውንም ሆነ የቤተሰቦቹን ሞራልና ስነልቦና በክፉ የሚጎዳውን ይህንን ጉዳይ በሚገባ መተንተን ያስፈልጋል። ነገሩን በጥልቀት ለመመልከት ስንነሳ ባንክ ምን አለ እና ዳነች ምን አሉ የሚለውን እናስቀድም። የአዲስ አበባ ከተማ መስተዳድር 41 ሺህ የመንግሥት ሠራተኞቼ ቤት እንድኖራቸው ለማድረግ እፈልጋለሁ አለ። ንግድ ባንክ አንድ የመንግስት ሰራተኛ 25 በመቶን ከቆጠበ እኔ 120 ቢሊዮን ብር አቀርባለሁ አለ። የሚያስርቡትንና የቀጠሩትን የመንግስት ሰራተኛ ያፌዙበት ይህንን በመናገር ነው። ውድ የኢትዮ ፎረም ቤተሰቦች እነዚህ ቁጥሮች መሰረታዊ ናቸው። የምትችሉ በግላችሁ አስሉት። ለጊዜው ግን እዚህ ጋር አብረን እናሰላለን። ቁጥሮቹን ከሰዎቹ አንደበት እንስማቸውና ወደ አስገራሚው ቅጥፈት እንመለሳለን። 41 ሺህ መንግስት ሰራተኛ፣ 25 በመቶ ቁጠባ፣ 75 በመቶ ብድር፣ 120 ቢሊዮን ብር የተዘጋጀ ገንዘብ። መንግስት ሰራተኛው 25 ከመቶ እንዲቆጥብና 75 ከመቶ ደግሞ ባንኩ ብድር ሰጥቶን ቤት መገንባት እንዲችል የሚያስችል ስምምነትን ነው የተስማማ ነው። ወደ 41 ሺህ የሚሆኑ የመንግስት ሰራተኞች አሉ የሚጠብቁ በትንሹ እስከ 120 ቢሊዮን ብር ብድር ከኛ እንደሚያስፈልግ ገምተናል። ለዚህ ሰራተኛ ይህንን ለማቅረብ የኢትዮጵያ ንግድ ባንክ ተዘጋጅቷል። የመንግስት ሰራተኞቹ 41 ሺ ናቸው። እነዚህ የመንግስት ሰራተኞች ቤት እንድኖራቸው ንግድ ባንክ 120 ቢሊዮን ብር አዘጋጅቶላቸዋል ተብሏል። ይህ 120 ቢሊዮን ብር ለ41ሺዎቹ ሰራተኞች ሲከፋፈል እያንዳንዱ የመንግስት ሰራተኛ ሶስት ሚሊዮን ብር የሚደርስ ብድር ተዘጋጅቶለታል እንደማለት ነው። ይህ 120 ቢሊዮን ብር ደግሞ የቤቶቹ ግንባታ ውጪ 75 ፐርሰንቱ ብቻ ነው። ቀሪው 25 በመቶ ስንት ነው የሚለው ቀጣዩ ስሌት ይሆናል። የእነዚህን 41 ሺህ ቤቶች ግንባታ ሰርቶ ለማጠናቀቅ ከሚያስፈልገው ወጪ ውስጥ 75 ፐርሰንቱ 120 ቢሊዮን ብር ከሆነ መቶ በመቶ ያልቅ ዘንድ ተጨማሪ 40 ቢሊዮን ብር ያስፈልጋል ማለት ነው። ሰራተኛው 25 ፐርሰንቱን ወደ ባንክ መጀመሪያ ያስገባ የተባለውም ይህንኑ 40 ቢሊዮን ብር ነው። ይህንን 40 ቢሊዮን ብር ለ41 ሺህ ሰራተኞች ስናካፍለው እያንዳንዱ መንግሥት ሰራተኛ 1 ሚሊዮን ብር በቅድሚያ ማስገባት ይጠበቅበታል። በሌላ አገላለጽ ባንኩ ለአንድ መንግሥት ሰራተኛ 3 ሚሊዮን ብር ያበድራል፣ ያው መንግሥት ሰራተኛ ደግሞ አንድ ሚሊዮኑን መሸፈን ይጠበቅበታል ማለት ነው። አንድ የአዲስ አበባ መንግሥት ሰራተኛ አማካይ ወርሃዊ ደሞዙ 10 ሺህ ብር ቢሆን አመታዊ ደሞዙ 120 ሺህ ብር ነው። አመታዊ ደሞዙ 120 ሺህ የሆነ የመንግስት ሰራተኛ ሳይበላ ሳይጠጣ ከደሞዙም ላይ ምንም ሳያጠፋ አንድ ሚሊዮን ብር ለመሙላት 8 ዓመት ከ3 ወራት መቆጠብ ያስፈልገዋል። ይህንን 25 በመቶ የማያስገባ ሰራተኛ ደግሞ 3 ሚሊዮኑን አያገኝም። ለዚህ ዋና መመዘኛው ቤት ፈላጊዎች ለቤት የሚሆን ለዚህ ለድርሻቸውን ለመወጣት 25 በቆጠብ ነው። አቶ አቤሳኖ 25 በመቶን ቆጥቡ ሲሉ አንድ ሚሊዮን ብሩን ማስገባት ብድሩን ለማግኘት ቅድመ ክፍያ ነው እያሉ ነው። ይህ ሀሳብ ገና ይፋ ሲደረግ የሚነሳው ጥያቄ አንድ 10 ሺህ ብር ደሞዝ ያለው መንግስት ሰራተኛ አንድ ሚሊዮን ብሩን ከየት አምጥቶ ቅድሚያ ክፍያውን በንግድ ባንክ አካውንት ውስጥ ማስገባት ይችላል የሚለው ነው። ብልጽግናዎች ቤት ሲባል የሚጓጓና መንፈሱም ሰፊ የሚል ዜጋ እንዳለ፣ በቤት እጦት የሚሰቃይ መንግስት ሰራተኛም እንዳላቸው ስለሚያውቁ የመንግስት ሰራተኛውንም አቅም እንደማይፈቅድ እያወቁ የአንድ ሚሊዮን ብር ቅድሚያ ክፍያን የሚጠይቅ የቤት ፕሮጀክት ይዘው በመምጣት በሞራሉ ላይ ተጫውተዋል። ጨዋታው ግን በዚሁ አያበቃም። ነገሩን የበለጠ የሚያብራሩት አቶ አቤ ብድሩን ማለትም ሶስት ሚሊዮኑን ለመውሰድ ቢያንስ ቢያንስ 25 በመቶን ማለትም አንድ ሚሊዮኑን ቅድሚያ መክፈል እንደሚገባ፣ ይህንን የሚያደርግ ሰራተኛ ወዲያውኑ ብድሩ እንደሚለቀቅለት ካብራሩ በኋላ ከዚያም የብድሩን ወለድ ወዲያውኑ መክፈል ግዴታው ይሆናል ብለዋል። የኢትዮጵያ ንግድ ባንክ ይህንን ብድር በ14 ፐርሰንት ብቻ ወለድ ለማቅረብ የተዘጋጀ መሆኑንም በዚሁ አጋጣሚ ማብሰር ፈልጋለሁ። ወለድ ግን መከፈል የሚጀምረው ወር መቁጠር የሚጀምረው ብድሩ የመጀመሪያ ቀን ከወጣበት ቀን ጀምሮ ነው። አቤሳኖ፣ እዚህ ጋር ሌላ ቁጥር ጨምረውልናል። ብድሩ 14 በመቶ ወለዳለው ብለዋል። ይህ ብድር ሲለቀቅም ወዲያውኑ የመንግስት ሰራተኛው መክፈል ይጀምራል ብለዋል። አንድ መንግስት ሰራተኛ ምንም እንኳ እንደ ደመወዙ አስር ሺህ ብር ቢሆንም ይህንን አንድ ሚሊዮን ቅድሚያ ክፍያ እንደምንም ብሎ ከዘመድ አዝማድም ለምኖ ቢከፍልና ሦስት ሚሊዮኑ ቢለቀቅለት የዚህን 14 በመቶ ወለድ ወዲያውኑ መክፈል ይጀምራል ማለት ነው። ጠቅላላ ብድሩን ከፍሎ ለማጠናቀቅ የተቀመጠው ጊዜ ደግሞ 20 ዓመት ነው። የመንግሥት ሠራተኛ 3 ሚሊዮን ብር ላበደረው ንግድ ባንክ የ14 በመቶውን ወለድ ወዲያውኑ መክፈል አለበት ሲባል ገና በመጀመሪያው ወር 35 ሺህ ብር መክፈል ይጠበቅበታል ማለት ነው። ይህ ወለድ ክፍያ በመጀመሪያው ዓመት ብቻ ቢያንስ 415 ሺህ ብር ይሆናል። ይህ በወር 10 ሺህ ብር በአመት 120 ሺህ ብር ደሞዝ ያለው መንግሥት ሠራተኛ በየወሩ 35 ሺህ ብር ገደማ በአመት 415 ሺህ ብር የባንክ ወለድ የሚከፍለው ከየት አምጥቶ ነው የሚለውን ጥያቄ የሚመልስ ከንቲባና ሹም የለም እና አቤሳኖና ወይዘሮ ቅድስት በግልጽ ባይናገሩትም አንድ ሚሊዮን የሌለው መንግሥት ሠራተኛ ቤት መሥሪያ ብድር አያገኝም ብለዋል። ሚሊዮነር መንግሥት ሠራተኛ ያላቸው ይመስል። ገና ሳይጀመር እንደማይሳካ እየታወቀ ገና ሲያስቡት የትም እንደማይደርስ ግልጽ የሆነን ጉዳይ ብልጽግናዎች እንዲህ ብለው ሲናገሩ በእርግጥም በሞራል እየተጫወቱ መሆኑ ግልጽ ነው። የብድር እፎይታ እንሰጣለን፣ ዋናውን ብድር የምናስከፍለው ቤቱ ተሰርቶ ከተጠናቀቀ በኋላ ነው ወዘት የሚሉት አገላለጾች ደግሞ አማላይ መስለው ለመቅረብ የተነገሩ ይመስላሉ። ይሄ ከሆነ እኛ ሶስት ዓመት ማክሲመም የግንባታ ጊዜ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 ቤቱን ሰርቶ ለማጠናቀቅ ሶስት ዓመት ይፈጃል የሚል ግምት የያዘው ንግድ ባንክ አንድ ሚሊዮን ብር ለሚቆጥብ የመንግስት ሰራተኛ ሶስት ሚሊዮን ብር ካበደረ በኋላ ብድሩን ከለቀቀበት ቀን ጀምሮ ወለድ እያስከፈለ ለአራት ዓመት ይቆያል። የሚገርመው ጉዳይም እዚህ ጋር ያለ ነው። ይህ በምስሉ ላይ የሚታየው የስሌት ሰንጠረጅ እንደሚያስረዳው ተበዳሪው ገና ከመጀመሪያው ወር ላይ 35 ሺህ ብር ወለድ እንዲከፍል ሲገደድ፣ ዋናው ብድር የማይከፈለው 2300 ብር ብቻ ነው። በየወሩ እስከ 35000 ብር አስከፍለው ነው በየወሩ 2000 ብር ማቆየታቸውን እንደ ትልቅ ስጦታ እንዲቆጠርላቸው የፈለጉት። እዚህ ጋር አንድ ሌላ አስገራሚ ስሌትም አለ። ይኸው በምስሉ ላይ የሚታየው ሰንጠረዥ እንደሚያስረዳው ይህ 3 ሚሊዮን ብር የተበደረ የመንግስት ሰራተኛ በ20 ዓመት ውስጥ የሚከፍለው የወለድ ጠቅላላ ክፍያ 6 ሚሊዮን ብር ይደርሳል። ለወለድ ክፍያ ብቻ በ20 ዓመታት ውስጥ ስድስት ሚሊዮን ብር የመክፈል ግዴታ ያለበት አንድ የመንግስት ሰራተኛ በአሁኑ ወቅት በየወሩ የሚያገኛትን 10 ሺ ብር አማካይ ደሞዝ በ20 ዓመት ስናሰላት 2.4 ሚሊዮን ብር ብቻ ሆኖ እናገኘዋለን። በሌላ ቋንቋ ስድስት ሚሊዮን ብር ከደሞዙ በላይ የሆነ ወለድ እዳ ይጠብቀዋል ማለት ነው። የብልጽግናው አገዛዝ ይህ ነገር በእርግጥም እውነተኛ አጀንዳ ቢሆን ኖሮ፣ መንግስት ሰራተኛም እንደ ሐኪም እንዳያምፅ ለማታለል ብሎ ያሰበው ሐሰተኛ ቃል ባይሆን ኖሮ ድግስ ደግሰው እልልበሉ አጨብጭቡ ብለው የሚናገሩት ጠቅላይ ሚኒስትሩ ወይም አነስ ካለ ከንቲበዋ ራሳቸው ነበሩ። ይሁን እንጂ ይህንን ሐሰተኛ መረጃ ለማሰራጨት የተመረጡት ዝቅ ባለ ኃላፊነት ላይ የሚገኙት ቅድስና አቤ ናቸው። በርግጥ አቤሳኖ እንደ ማንኛውም አበዳሪ የሚያዋጣቸውን መንገድ ቢናገሩ የማይጠበቅ አይደለም። ይሁን እንጂ የማይመስልና የማይሳካን ነገር ለመናገር ደግሞም ባንኩ ያስቀመጠውን ቅድመ ሁኔታና የወለድ ክፍያ መክፈል የሚችል መንግስት ሠራተኛ በአዲስ አበባ ውስጥ እንደሌለ እያወቁ ሚዲያ ፊት የወጡት የንግድ ባንኩ ፕሬዚዳንት ቢያንስ ከሞራል ተጠያቂነት ያመልጣሉ ተብሎ አይጠበቅም። እዚህ ጋር አንድ ተጨማሪ ጥያቄ አለ። መንግስት ሚሊየነር መንግስት ሠራተኞች አሉኝ ይበል አንድ ሚሊዮን ቆጥበው በየወሩ 35 ሺህ ወለድ የሚከፍሉ ተቀጣሪዎችም አሉኝ ይበል። ግን ቤቱን ለመስራት የሚሆነውን መሬት የሚያቀርበው ማን ነው? በምን መስፈርት በሊዝ ወይስ በስጦታ የሚለው መሰረታዊ ጥያቄ ነው። በመግለጫው ላይ ሶስት ደቂቃ የማይሞላ የተሸመደደ የሚመስል ፕሮፓጋንዳ የተናገሩት ወይዘሮ ቅድስት ይህንን ጥያቄ አላነሱትም፣ አልመለሱትም። አቶ አቤ ግን መሬቱን የከተማ መስተዳድሩ ካቀረበ የምትል ነጥብ አንስተዋል። ለዚያውም ወደ ቅድስት ወልደ ጊዮርጊስ ዘወር እያሉ ቤት ፈላጊዎች ለቤት የሚሆን ለዚህ ለድርሻቸውን ለመወጣት 25 ፐርሰንት መቆጠብ ነው። ሌላው እንግዲህ መስተዳደሩ ደግ ሆኖ መሬት ማቅረብ ነው ያለበት ሁለቱ ነገሮች ከተሳኩ የኢትዮጵያ ንግድ ባንክ ፋይናንሱን ለማቅረብ ዝግጁ ነው መሬትን በማስመልከት ከየት እንደሚገኝ የብልጽግና ሹም ያሉት ነገር የለም የሚያውቁትም ነገር ያለ አይመስልም አንድ መንግስት ሰራተኛ ይህንን አጋጣሚ ልጠቀምበት ብሎ በድፍረት በወዳጅ ዘመድ እገዛና በሌሎችም መንገዶች ቢገባበት መንግስት ቤት መስሪያውን መሬት የሚሰጠው በምን መስፈርት ነው? ነገ ጠዋት የመንግስት ሥራ ለቆ ቢወጣስ ወይም የመንግስት ተቃዋሚ አሊያም ተቺ ቢሆንስ? እኔ በሰጠሁ መሬት ላይ ቤት ሰርተሃል ብሎ እንደለመደው ሊነጥቀው ወይም ሊያባረረው ነውን? ይህንን ዕጣ ፈንታ በማስመልከት ወይዘሮ ቅድስት መሆኑ አቶ አቤ ምንም ያሉት ነገር የለም። ከገንዘቡ ተጨማሪ አንድ መንግስት ሠራተኛ እንዲህ ያለ አደጋ እንዳለውም መጠቆም ግን ያስፈልጋል። ቁርስ የማይበላ መንግስት ሰራተኛ የምሳ ሰዓቱን በእምነት ተቋማት ውስጥ ለማሳለፍ ቤተክርስቲያንና መስጂድ ውስጥ እየዋለ ነው ተብሎ በሚዘገብበት በዚህ ወቅት እኛ 3 ሚሊዮን፣ አንተ 1 ሚሊዮን አዋተን ቤትን ገንባ፣ ወለዱንም 415 ሺህ ብር በዓመት 35 ሺህ ብር በወር ክፈለን ብለው ያቀርቡለታል። ይህ ነገር ቢሳካ እንኳን የአገዛዙ ሰዎች ዓላማ ከመንግሥት ሠራተኛውም ላይ የወለድ ትርፍ ለማጋበስ እንጂ የኑሮ ደረጃውን ለማሻሻል ሙስናን የሚጠየፍ አገሩንና ማህበረሰቡን የሚወድ አገልግሎት መስጠትን ኩራት የሚያደርግ ሰራተኛ እንዲኖር ለማድረግ እንዳልሆነ አስቀድሞ መገመት ስህተት አይደለም። ቅድስት ወልደ ጊዮርጊስ የተባሉት የአዳነች አቤቤ ሹም የሚናገሩት በተሸመደደ የፕሮፓጋንዳ ቃላቸው ሲናገሩ ንግድ ባንክ ያቀረበልን እጅግ ዝቅተኛ ወለድ ነው ይላሉ። አቶ አቤሳኑ ደግሞ 14 በመቶ ወለድ የሚከፈልበት መሆኑን ይጠቅሱና ይህ ከዚህ ቀደም ለኮንዶሚኒየም ቁጠባ ባንኩ ያስከፈል ከነበረው የላቀ ወለድ መሆኑን ያብራራሉ። በዝቅተኛ የወለድ መጠን ለሀያ አመት ከፍሎ የሚጨርሰውን ብድር ነው የተመቻቸልን። ለዚህም እጅግ በጣም ነው የምናመሰግነው። የኢትዮጵያ ንግድ ባንክ ይህንን ብድር በ14 ፐርሰንት ብቻ ወለድ ለማቅረብ የተዘጋጀ መሆኑንም በዚሁ አጋጣሚ ማብሰር ፈልጋለሁ። ለኮንዶሚኒየም ብድር በብዙ ዘመን የተሰጠ 12 ፐርሰንት ነው ምናስከፍለው። ለኮንዶሚኒየም ቤት ግንባታ ይከፈል የነበረው የወለድ መጠን 12 በመቶ ሆኖ አሁን ለመንግስት ሰራተኞች ይቀርባል የተባለው ብድር ግን 14 በመቶ ወለድ እንደተጣለበት እየታወቀ ነው። እንግዲህ የአዳነች አቤቤሹም እንደ ልዩ ነገር የሚናገሩት ደግነቱ ከጎናቸው ቁጭ ያሉት አቤሳኖ ቁጥር የሚጠፋቸው አይደሉምና በሚገባ አብራርተውታል። ብልጽግናዎች እንዲህ ያለ ጨዋታ ይዘው የቀረቡት በአገሪቱ ውስጥ የቤት የደሞዝና የስራ ቦታ ደህንነት ጥያቄዎችን ይዘው የስራ ማቆም አድማ ላይ የሚገኙት ሐኪሞችን ተከትለው መንግሥት ሠራተኞችም ተመሳሳይ እርምጃ እንዳይወስዱ በመስጋት ነው የሚለው ድምዳሜ ልክ የሚሆነውም ከአገዛዙ አታላይና ዋሾ ባህሪ በመነሳት ብቻ ሳይሆን ይፋ የሆነው አማራጭ ሊሳካ የማይችል ተስፋ አስቆራጭ በመሆኑም ነው። ብልጽግና አማራና ትግራይን ለማጋጨት ወይም ኦሮሞና አማራን ለማበጣበጥ አሊያም የኦሮሞን ህዝብ በሌላው ላይ ለማስነሳት ሲያሻውም ሌሎችን በኦሮሞ ህዝብ ላይ ለመቀስቀስ የሚከተለው ስልት ቀሎት ከርሟል። ራ ወጥቶ ትግራይን መበቀል አለበት የሚለውን ንግግር በቴሌቪዥን ወጥተው ሲናገሩ የተደመጡት እነ ባጫ ደበሌ ናቸው። አዲስ አበባ ኦሮሞ ጠል ነው የሚለውን በፓርላማ ያብራሩት ጠቅላይ ሚኒስትሩ ናቸው። አማራ ሥልጣንህን ሊነጥቅህ ነውና መከላከያን ተቀላቀል እያሉ የሚቀሰቅሱት ጄኔራሎችና የሰባበር ናቸው። ወደ አዲስ አበባ እንዳይመለሱ ተነሱ የሚሉት ሽመልስ አብዲሳ የኦሮሞን ሕዝብ ከአማራ ጋር ያጋጭልናል ያሉትን ነገር ለማድረግ ጥረዋል። ይህንን ሁሉ አድርገው ያስነበቱትን ስልጣን ድንበር የሌለው ዘር የማይገድበው ሃይማኖት የማይከፋፍለው የሕክምና ባለሙያዎችን አመፅ ሌሎች እንዳይከተሉት ለማድረግ ማጋጨት አዋጭ ሆኖ አላገኙትም አማራን በትግራይ ላይ ዝመት እንዳሉት ኦሮሞን በአማራ ላይ ተነስ እያሉ እንደሚናገሩት ሶማሌን ወደ አፋር ዝመት እያሉ እንዳጋደሉት አድርገው መንግስት ሰራተኛውን በህክምና ባለሙያዎች ላይ ዝመት ብለው የተነሳባቸውን ጥያቄ ለማድበስበስ እንደማይችሉ ያውቃሉ እናም ከባድ ማማለያና ማታለያ ግን ጥንቅቅ ያለ ሐሰት ይዘው ቀረቡ ከዚህ ጎን ለጎን ደግሞ ካድሬ የጤና ባለሙያዎችን ሰብስበው ደሞዝ መጨመር ለምን ያስፈልጋል? አይጨመርልኝ ያስብላሉ። የማየው ነገር በጣም ደስ ይለኛል። ለካ ድሮም ብንሰራ ኖሮ አገራችን የት በደረሰች ብዬ አስባለሁ። መቁጠር እስኪያቅተን ድረስ የምናየው ፕሮጀክት። በዚህ ሁሉ ጭንቅ አገሪቷ ሁላችንም እንሰማለን፣ እናውቃለን፣ ጆሮ አለን። ብዙ አይነት ጫና ያለባት አገር ናት እቺ አገር። ለእኔ ደሞዝ ባይጨመር ደስ ይለኛል። ሆድ ነው አይደለ? ስንት ነው የሚጨመርልኝ? ችግራችንን እንደ አገርስ ይፈታል ወይ? እንዲህ ካሉ የካድሬ ቃላትና ጋጋታዎች በተጨማሪ የእነ አቤሳኑና ቅድስት ወልደ ጊዮርጊስ በቴሌቪዥን መታየት ብልጽግናዎች በዕለታዊ የፕሮፓጋንዳ ጫጫታ ስትራቴጂካዊ የሕዝብ ጥያቄዎችን ማድበስበስ ልማዳቸው ስለሆነ ብቻ አይደለም። ለመግደልና ለማፈናቀል፣ ለማሰርና ለመዝረፍ የሚገለገሉበት ፖሊሲያቸው ለመግዣ መሳሪያነትም የሚጠቀሙበት ማስፈጸሚያቸው ሆኖ ስለቀጠለ ነው። ብልጽግና በንግድ ባንክ ፕሬዚዳንትም፣ በአገሪቱ ፕሬዚዳንትም፣ በከንቲባዋም፣ በቢሮ ኃላፊዋም፣ በጠቅላይ ሚኒስትሩም በምክትላቸውም የሚናገረው ይኸው ነው። ውሸት፣ ቅጥፈት፣ እብለት። መልካሙን ሁሉ በመመኘት በዚሁ